ውጆሮና አይን የሆነውን ሀሩን ሚዲያ ጎን በመቆም አጋርነታችንን እናሳይ። በሀገር ውስጥና በባህር ማዶ አሜሪካ በደራጀ ቦርድ የሚመራው ሀሩን ሚዲያ ለዘመናት ያለብንን የሚዲያ ክፍተት በመሙላትና አገልግሎት አድማሱን በማስፋት ተደራሽነቱን ከጊዜ ወደ ጊዜ እያሳደገ የሚገኝ ማንኛውንም አሳዛኝም ሆነ በጎ ዜናዎችን በመዘገብ በተለያዩ ክፍለ ዓለም ለምንገኝ ኢትዮጵያውያን ሙስሊሞች ሀገር ቤት ካለው ነባራዊ ሁኔታ ጋር የዕለት ተዕለት እንቅስቃሴዎችን እንድናውቅ አዌርነስ የሚፈጥር አለኝታችን ነው ብንል ማጋነን አይሆንም። ስለሆነም ይህንን ሚዲያ የመደገፍና የበለጠ እንዲሰራ ለማድረግ በማንኛውም መልኩ ከጎኑ የመቆም ኃላፊነቱ የሁላችንም ነው። በዚህም መሰረት ታላቅ የገቢ ማሰባሰቢያ ፈንድራይዚንግ መድረክ ተዘጋጅቷል። ካላንደሮን ማርክ በማድረግ የዚህ ውብና አስደሳች ምሽት ታዳሚ እንዲሆኑ ግብዣችን ነው። በዕለቱም የተለያዩ ጣፋጭ ምግቦችን እያጣጣሙ በቤተሰባዊ መሰናዶች፣ በሚዲያ ትዕይንቶችና በተጋባዥ እንግዶች ታጅቦ በአጠቃላይ ማኅበራዊ ትስስርን በሚፈጥሩ መሰናዶች ዕለቱን አብረውን እንዲያሳልፉ ቅድመ ዝግጅቱ ተጠናቋል። ልጆችን ይዤ በመጣ ይመች ይሆን ብለው በፍጹም እንዳያስቡ፣ ቤቢሲትና መጫወቻ ተዘጋጅቷል። ሲቦርቁ ያመሻሉ። መች ነው ቀኑ ካሉ ኖቨምበር 15፣ ሰዓቱ ከ3 ፒ ኤም ጀምሮ፣ ቦታ ኮሌጅ ፓርክ ኮሚኒቲ ሴንተር፣ አድራሻው 551 ፖርስ አቬኒው ኮሌጅ ፓርክ ሜሪላንድ 20740 መሆኑን እናሳውቃለን። እቢ በሉ ኮዲሁ የመግቢያ ትኬቶችን ኦንላይን ከተለያዩ ኮሚኒቲ አስተባባሪዎች እና የሀሩን ሚዲያ ሰፖርት ግሩፖች በመግዛት ቦታውን ሴኪውር ማድረጉን እንዳይዘነጉ አክብሮታዊ መልእክታችን ነው። የሀሩን ሚዲያ ቦርድና ኢቨንት አስተባባሪዎች ሚዲያ ቀዳሚ